አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ጋይዝ እንዴት ናችሁ? ሰላም ነው ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። በያላችሁበት ያለም ዳርቻ ሰላም ናችሁ? ብዙ ይትበል ሀገራችንን ሰላም ያደርግልን በያለንበት አላህ ይጠብቀን ማለት ነው። አላህ ክፉ አይንካን፣ ክፉ አይንካችሁ ማለት ነው። ሀባይም ዛሬ ግን የተባለ ቢሉ መጥቻለሁ ማለት ነው። እስኪ አንድ ነገር በሉ ማለት ነው። አንድ ነገር የሆነ ቪዲዮ አይቼ ነበር ዛሬ በአጋጣሚ ማለት ነው። በአጋጣሚ በአጋጣሚ ሞልቶልኝ እንደው ዞር ዞር ስል አንድ ቪዲዮ አየሁኝ ና መቼም እኛ ለኢትዮጵያ ያው ለኢትዮጵያ ሰዎች መንግስት እንደሆን እናቃለን፣ አይደለ ያው ታውቃላችሁ። ከይስ ምን አየች ሳርችው ካላችሁኝ ያው በ አለ አደለ እስር ቤት ያሉ እህቶቻችን ወንድሞቻችን ከዚህ በፊት ያሉ ማለት ነው አገር ገብተዋል። እንደገና ደግሞ አሁንም እስር ቤት ያሉ አሉ። አላ ከዚህ ነጃ እንዲላቸው ዶ አድርጉ፣ ለሁላችንም እንዶ አድርጉ፣ ለሀገራችን እንዶ አድርጉ። ጋይዝ እጅግን አስፈላጊ ስለሆነ ማለት ነው ግን ዛሬ የምናየው መሰላችሁ። ትናንትና እንደ አጋጣሚ ዞር ዞር ስል ያው የዛን ሰዓት ቪዲዮ ያልሰራሁበት ሰዓት መሽቷል፣ ሄዷል። እኔ እረፍት አልባ ነኝ እጅጉን ባታ ሌለኝ ጋይዝ የምሬ ነው የምላችሁና እልምህም ከነዛ መካከል ከስደተኞች እህቶቻችን አይ ቲንክ ሴቷ ስደተኛ ላትሆን ትችላለች። ወንድየው ግን ስደተኛ ነበር። እንዲያውም ታውቁታላችሁ። ሁሱ ሁሱ አይደለም ሁሱ ማስተማሪው ነው። ውሴን መሰለኝ ስሙ ያው እዚ ጋር ስፖስ ታዩታላችሁ ማለት ነው። እዚ በፎቶ እናንተ እኔ ስሙ ጠፋኝ። ግን ሳውዲ አረቢያ ሆኖ የተለያዩ ትምህርቶች ሲያስተምርን ነበር። በጣም ጥሩ ልጅ ነው። የሚፖስታቸው ነገር አስተማሪ ናቸው። ባይዘወ እና እሱ ወዲ ሀገር እንደገባ ታውቃላችሁ። እና ትናንትና አየሁኝ እሱ ቪዲዮ ላይ እንደ አጋጣሚ ሆኖ እኔ ስጀመር እንዲያውም ትናንትና ነው ኢትዮ መኖሩም ስጀመር አላቅም ነበረ። አንድ ቆንጅዬ ልጅ ጎዳና ላይ በቆሎ ስትሸጥ እና ሲያናግራት ሲያወራት አየሁኝ። ምን አለችው? እንዴት በምንድን ነው የምትተዳደር ምናምን። በቃ ብቻ እንግዲህ አንድ ሰው ስታገኙ የምጠይቁት ጥያቄ ያው ታውቁታላችሁ እና ቪዲዮ ሰርቶ ነበረ በሷ ያው ተማሪ ነበርኩኝ። ትምህርቱን ትቼ ቤተሰብ እያተስታትርኩ ነው በቆሎ በመሸጥ እንዲሁም ደግሞ ሱቅ ሻጭ ምናምን እያለች የተወሰነውን አስረድተው ነበር ና እና እና ምን ይጠበሳርችው እስካሁን እንግዲህ እኔ የፈለኩት የፈለግኩት ነገር ምን መሰላችሁ፣ እነዚህ ልጆች ብናጣምራቸው እና አንድ ላይ ቢሰሩ የማይለወጡ ይመስላችኋሉ? ለማጣመር መችም ያው አንደኛ ሆነናል። እናውቅበታለን፣ እንዴት እንደሚጣመሩ ማንና ከማን ማጣመር እንዳለብን እናውቃለን። አንድ ላይ ሆነው ይቶቡን ቢሰሩ ምን ይመስላችኋል? ብናግዛቸው እኛ መቼስ ብራና ና አዋታ አውራ ጣታችንን ብቻ በቃ ጠቅ ጠቅ አድርገን አለቀ። ሌላ ነገር እኮ የለብንም እኛ ማለት ነው። እና እነዚህ ልጆች ቢጣመሩና ቢሰሩ ልጅቷስ ከጎዳና ስራ ይሄንን ነገር ጠብቃ ብትሰራ የሚያልፍላት አይሆንም ወይ ማለት። ቢያንስ ራሷን ትችላለ፣ ቤተሰቦቿን በደንብ ታስተዳድራል። ልክ እኛ ዚህ አረብ ቤት ፈክተን ለፍተን ጠራንግረን ቤተሰቦቻችንን እንደምናስተዳድር እንዲሁም ደግሞ የምንችለውን ያክል እንደምናደርገው ሁሉ ማለት ነው። ቢያንስ በዚ ብናግዛት። ምክንያቱም እሱ እንዲና ሲኮስት ይችል ልጅ አግዙልኝ ነው ያለው። በምን እንደምናግዛት መቼም የገባችሁ መሰለኝ፣ ቪዲዮን ካያችሁት ማለት ነው እና እናጣምራቸው፣ ይጣመሩ፣ ይጣመሩ እያላችሁ ሾርት ቪዲዮ ወይም ቲክቶክ ላይ ፖስት ፖስት ስታደርጉት በቃ ቫይራል ይሆናል ማለት ነው። ጋይ ምን ይመስላችኋል? እኔ ህን ሀሳብ አንጥቻለሁ። ሀሳቡ ምን ይመስላል? ልጅየውም ደግሞ እውነት ለመናገር ረጋ ያለ ነው። እሱም ደግሞ ጠንክራ እንደምትሰራ ነው የሚያሳየው ሁኔታዋ ማለት ነው። እና ቢያንስ እዛ ጎዳና በእርግጥ ሁሉም ስራ ነው፣ ስራ ክቡር ነው። በነገራችን ላይ የትም የትም ቦታ ሆነው ሰርቶ ማግኘት ሰርቶ ለቤተሰብ ምናምን ነገር እንትን ማለት ያው ግደታ ነው መስራት ባይዘው ወይጋይዝ የትኛውንም ስራው ማለት ነው። እና እና ጣምራቸው ወይ ምን ይመስላችኋል? ቤተሰብ እስቲ በኮሜንት አሳውቁኝ። ከዛኔ ደግሞ ማለት ነው የምችለውን ነገር አደርጋለሁ በቃ በቲክቶክም በምንም ምናምን ፖስት አድርጓቸውና በቃ ይጣመሩ የሚለውን ነገር ትንሽ ወጣ ሲል አጣምረን ይሰራሉ ማለት ነው ከዛ በኋላ ያው ስራ ሰጠናቸው ሌላ ነገር እኮ የለውም ምን ትላላችሁ ነው የኔ ጥያቄ